በስማብ ወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የጌታችንና አምላካችን የመድኃኒታችን የኢየሱስ ክርስቶስ ሰማያቱ የሆነ የቅዱስ መርቆሪዮ ስንገር ማንበብ እንጀምራለን። ጸሎቱና በረከቱ በሀገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለም ዋድሮ ይኑር አሜን። ለዛሬው ካለፈው ከምዕራፍ ሶስት ካቋረጥንበት እንቀጥላለን። ያን ጊዜም ንጉሱ በቁጣ ተሞላ። ለዘላለሙ የማያልፍና የማይጠፋ ስልጣን እንዳለህ በፊቴ እንደዚህ በፊቴ እንደዚህ ትላለህን? አለው ደፈርከኝም? አለው ልብሱን አውልቀው አራት ቋሚ እንጨቶች አዘጋጅተው ከምድር አንድ ክንድ ከፍ አድርገው እንዲተክሉትም በዱላም እንዲመቱ ታዘዘ። እንዳዘዛቸውም አደረጉ። ደሙ በምድር ላይ እንደ ውሃ ፈሰሰ። መርቆሬዎስ ሆይ የምትመካበት ኃይልህና ብርታት የት አለ። አሁን ደካማ ሆንክን? አለው። መርቆሪዎስ ሰማዕትም ደስ አለው፣ ወደ እውነት አምላክም ጸለየ። በልቡም አምላክ የኢየሱስ ክርስቶስ ሆይ በችግሬ ጊዜ ጠራው፣ ስማኝ፣ እርዳኝም አድነኝም በአንተ ታምኛለውና እኔም ባሪያህ ነኝና፣ የእውነት አምላክ ጌታ የኢየሱስ ክርስቶስ ሆይ አንተ ብቻ አምላክ ነህ አለ። ንጉሥ ስጋውን በተሳለ ሰይፍ ይቆርጡ ዘንድና ሳይሞት በእሳት ያቃጥሉትም ዘንድ አዘዘ። እንደታዘዙትም ባደረጉበት ጊዜ በቅዱስ መርቆሬዎስ ስጋ ሰውነት ከሚፈሰው ደም ብዛት የተነሳም እሳቱ ጠፋ። ይህን ከባድ ስቃይ በታገሰ ጊዜም ንጉሥ ፈጥኖን እንዳይሞት ፈለገ። ነገር ግን ከታሰረበት ፈተው ወደ ወህኒ ቤት ያገዙትም ዘንድ ትእዛዝ እስከሚያስተላልፍ ድረስ ስልጣኑን ተጠቅሞ ከፍተኛ በደልን አደረሰበት። ፈጽሞ ወደሚያስፈራ ጨለማ ቦታም ወሰዱት፣ ለሞት ደረሰ። ወታደሮቹ ወዲያው የሚሞት መሰላቸው። በዚች ሌሊት የእግዚአብሔር መልአክም ታየው። ለሃይማኖትህ የተጋደልክ የጸና ሰማዕት ሆይ ሰላምታ ላንተ ይገባል፣ በእግዚአብሔር አምላክህ ኃይልም ጽና አለውና፣ መላ ሰውነቱን በእጁ ዳሰሰው፣ ቁስሉንም አዳነው። ምንም እንዳልነበረበትም ሕያው አድርጎ አስነሳውና ተነስቶ እግዚአብሔርን አመሰገነ። ከዚህ በኋላ መልአኩ ከእርሱ ተሰወረ። በሚቀጥለውም ቀን ንጉሥ መርቆሬዎስን ያመጡት ዘንድ አዘዘ። ከደረሰ በኋላም ንጉሥ፣ ትናንት ሊወስዱ ከፊታችን ተሸክመው ሳለ ለሞት ደርሰህ ነበር። ዛሬ ግን በእግርህ እየሄድህ እንዴት መጣ? በሰውነትህ ውስጥ ቁስልና ሕመም የለምን አለው። ጀርባውን የሚያዩ ዘንድ ጭፍሮቹን አዘዘ። ካዩ በኋላም ሁለመናው ሕያው እንደሆነንና ያገኙት የግርፋት ምልክትም እንደሌለ በንጉሱ ስልጣን ማልን አሉ። ንጉሱም ዛሬ ንገሩኝ ያዳነው ክርስቶስ ነውን ወይስ ወደ ጠንቋይና ወደ ሐኪም ቤት ወሰዳችሁት አላቸው። ጠንቋይ እንዳላዳነው ወደ እርሱም የገባ እንደሌለ በታመኑ አምላኮቻችንና እኛን በሚገዛን ስልጣንህን እንምላለን። ወዲያውኑም የሚሞት መስሎን ነበር፣ እንዴት እንደዳነ ኃይሉም እንዴት እንደታደሰለት አላወቅንም አሉት። ንጉሥ የክርስቲያኖችን የሥራ ብርታት ዩ፣ ሳይታመምም እንዴት ፈጥኖ እንደዳነ ትናንት የሚሞት መሰለ፣ እነሆ ዛሬ እንዳልታመመ ሰው በመልካም ሁኔታ በእግሮቹ ቆመ አለ። የዳኬዎስ ቁጣ በመርቆሪዎስ ላይ ፈጽሞ ነደደ። ማናዳነህ በመድኃኒት ነውን? ያለ መድኃኒት አትድንም አለው። መርቆሪዎስም በእውነት ድህነት ከእርሱ የሆነ የነፍስና የሥጋ ፈዋሽ ጌታዬና አምላክ የመድኃኒት ኢየሱስ ክርስቶስ እርሱ ፈወሰኝ። መተተኞች፣ ጠንቋዮችና ጣዖት አምላኪዎች ግን ከእርሱ የራቁ ናቸው። በማይፈታ ማሰሪያ ያስራቸዋል። እሳቱ ለዘላለም ወደማይጠፋ ገሃንም ውስጥም ይጥላቸዋል ፈጣሪያቸው እግዚአብሔርን አያውቁትምና አለው። ዳኪዎስም በከባድ ስቃይ ያሰቃዩ ዘንድ አዛለሁ። የምታመልከው ክርስቶስ ከእጄ ካዳነህ አያለሁ አለው። ጻድቅ፣ እኔ በጌታ በኢየሱስ ክርስቶስ ስም አምናለሁ። ስቃይ ብታበዛብኝም እምነቴን ልትቀይረው አትችልም። ጌታችን በወንጌል ስጋችሁን የሚገድሉትን አትፍሯቸው፣ ነፍሳችሁን መግደል አይችሉምና ከሞት በኋላ ነፍሳችሁን በገሃነም እሳት ውስጥ መጣል የሚችለውን እርሱን ፍሩት እንጂ ብሎ እንደተናገረ አለው። ንጉሱም በጋለ ብረት ሰውነቱን ያቃጥሉት ዘንድ አዘዘ። ነገር ግን የተሰበሰቡት ሁሉ እያዩ መጥፎ ሽታ ይልቅ ከመጥፎ ሽታ ይልቅ ከሽቱ ሁሉ መዓዛ የሚያምር ሽታ ከሰውነቱ ወጣ። መርቆሬዎስ ግን በዚህ ሁሉ አንዲት ቃል አልተናገረም። በሰማይ ያለውን ያስባል እንጂ ንጉስ ንጉስም መርቆሬዎስ ሆይ፣ ባለ መድኃኒቱ የታለ? ያድንህ ዘንድ አሁን ይምጣ ጥራው። ከሞትም የሚያድነኝ አለ ትላለህና አለው። ቅዱስ መርቆሬዎስም የፈለግከውን በል። በስጋዬ ብቻ ትሰለጥናለህ፣ በነፍሴ ግን ከፈጠራት ከእግዚአብሔር ብቻ በቀር አትችልም። አንተ ስጋዬን ማጥፋት ትችላለህ፣ ነፍሴን ግን ለዘላለም ህልፈት በሌለበት በፈጣሪዬ በክርስቶስ ዘንድ ናት አለው። ንጉስም ወድቆ ተንቀጥቅጦ ፈጥኖ ይሞት ዘንድ በአንገቱ ላይ ታላቅ ድንጋይ አሰረው፣ ቁልቁል እንዲሰቅሉትም አዘዘ። የክርስቶስ ሰማዕት ይህን ሁሉ ስቃይ ታገሰ፣ የእግዚአብሔር ኃይል ከእርሱ ጋር አለና። ንጉሥ ከባዱን ስቃይ እንደታገሰ፣ በውጊያ ላይም ያለውን ጥንካሬና ጽናትም ያውቃልና ስልጣኑን እንዳይወስድበት ፈራ። ከፍርሃቱም የተነሳ ፈጥኖ የገድለው ዘንድ ፈለገ። ከአንገቱ ላይ ድንጋዩን አስወግደው አፉን አስረው ከከርከሮና ከበሬ ቆዳ በአራት እጥፍ በተገመደ የጠፈር ጅራፍ ይገርፉትና ይደበድቡትም ዘንድ አዘዘ። ደሞ በምድር ላይ ፈሶ እስኪሞላ ድረስም እንዳዘዛቸው አደረጉበት። እሱ ግን በእግዚአብሔር ስላመነ እንደ ጠንካራ ድንጋይ አይሆነ፣ ስቃዩንም አልፈራም። ወደ እግዚአብሔርም እየጸለየ ስቃዩን ተቋቋመው። ሁሉን የያዝክ ጌታዬና አምላክ፣ የመድኃኒት ኢየሱስ ክርስቶስ፣ ስለ ቅዱስ ስምህ ጠላቶቼ ያሰቃዩኝ ዘንድ ዝግጁ ያደረግከኝ ፈጽምም ያመሰግንሃለሁ አለ። ንጉስ ንጉስ የሃይማኖቱን ጽናት አይቶ ሊመልሰው ባለመቻሉም ጊዜውን እንዳይረዝምበት በጽናቱም መንግስቱን እንዳይቀማው ፈርቶ አንገቱን በሰይፍ እንዲቆርቱ ታዘዘ። እንዲህ ሲልም ጻፈ። መርቆሬዎስ የተከበሩ አምላኮቻችንን ሰደበ፣ ትእዛዛችንንም አቃለለ፣ የተከበረ መጽሐፋችንንም አልተቀበለም። ስለዚህ በእርሱ መንገድ የሚሄደውን ሁሉ ታላቅ ቅጣት ይጠብቀው ዘንድ ቂሳሪያ ወሰዱ። ቂሳሪያ ወስደው አንገቱን በሰይፍ ቆርጠው ይግደሉት ሲል አዘዘ። የታዘዙትም በብረት ዱላ ከመደብደቡና ከግርፋቱ ብዛት የተነሳ ስለደከመ በሰረገላጭ ነው ወደ ቂሳሪያ ወሰዱት። በመንግስት ትእዛዝ ወደ መግደያው ቦታ ሲወስዱትም በእግሩ መንቀሳቀስ አልቻለም። ከዚያ ካደረሱት በኋላ ገዳዮች ወደ ቂሳሪያ ሄዱ። በምሽትም ደርሰው በዚያ አደሩ። በመንፈቀ ሌሊትም ራሱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ታየው። አገልጋይ ወዳጅ መርቆሬዎስ ሆይ በዚህ ወደ መንግሥተ በሰማያት ና ታርፋለህ። ስለ ስሜ ተጋርሎህን ጨርሰሃልና ሃይማኖትህን ስለ እኔ ጠብቀሃልና ታላቅ የሆነ የሰማዕትነትንም አክሊል ተቀበል። ከእረፍት በኋላ ያዘጋጀሁልህንም መንግሥቱን ትወርስ ዘንድ ወደ እረፍት ና። ወደ እረፍት ና አለው። አገልጋይ መርቆሬዎስ ሆይ፣ እውነት እልሃለሁ ቤትህን ሹመትህንና በዚህ ዓለም ያለህን ሁሉ እንደተው ተድላና ደስታን ክብርንና ሹመትንም ገንዘብ ሁሉ ትተህ እንደፈለግከኝ ወደ እኔ መጥተህ ሥጋህን ስለ ስሜ ለህማምና ለስቃይ እንደሰጠህ እነሆ ዋጋ እከፍልሃለሁ። ስምህ በዓለም ሁሉ የታወቀ ይሆን፣ በስምህ ብዙ ተአምር ይደረጋል ሁልጊዜ ስምህን ለሚጠሩ በንጹሕ ልብም ሆነው በጸሎትህ ለሚታመኑ ሁሉ ከእረፍትህ በኋላ በእውነት ያለ ሐሰት ለዘላለም ዋጋቸውን እከፍላቸዋለሁ። ቅዱስ ሚካኤልም ቤተ ክርስቲያንህን ለዘላለም የሚያገለግል ይሁን። ቤተ ክርስቲያንህን ዘውትር ለሚያገለግል ወደ ማህበረ በኩራ አቀርበዋለሁ። ልጁን በስምህ ለሚሰይም ከክፉ ሁሉ ጠብቀዋለሁ። የገድልህን መጽሐፍና ስምህን ለሚጽፍ በሕይወት መጽሐፍ ስሙን እጽፈዋለሁ። መንግሥተ ሰማያትንም ለዘላለም አወርሰዋለሁ፣ አለው መርቆሬዎስ። ቅዱስ መርቆሬዎስም ይህን ከእግዚአብሔር ዘንድ ከሰማ በኋላ ነቃ፣ ደስም አለው። የታዘዙትንም እንደታዘዛችሁ ፈጥናችሁ አድርጉ። እኔ ዓለምን የፈጠረውን እግዚአብሔርን ወደ እርሱ ይጠራችሁ ዘንድ ሐሳባቸውን ከእርሱ ጋር ካደረጉ ቅዱሳን ቦታ ያገባችሁ ዘንድ ችግራችሁንም ያቀልላችሁ ዘንድ እለምነዋለሁ፣ አላቸው። ከዚህ በኋላ ራሱን አዘነበለና አንገቱን ቆረጡት። ኅዳር 25 ቀንም ሰማይትነትን ተቀበለ። ንጽህት ነፍሱም በታላቅ ደስታ ወደ ሰማይ አረገች። ከርሱም ብዙ ታምር ስለታየ የታምሩን መጽሐፍ ሊያነቡ ይገባል። በተቆረጠ ጊዜ ስጋው ነጭ ሆነ በረዶም መሰለ። ከርሱም መዓዛ የሚያምር ሽቱ ወጣ። ሰዎች አይተው በእግዚአብሔር አመኑ፣ ለስሙም ተገዙ። በዚህች ዕለት ብዙ የሰማዕትነትን ተቀበሉ። ሥጋውንም ወደ ሌላ ቦታ አቀበሩት። በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ኃይልም ከእርሱ ጋር ከእርሱ ብዙ ታምር ታየ። ከይቅር ባይ አባቱ ጋር ማኅየዊ ከሚሆን ከመንፈስ ቅዱስም ጋር ለእርሱ ምስጋና ስልጣንና ኃይል ዛሬም ዘወትርም ለዘላለሙ ይገባል። አሜን አሜን አሜን። ይህን መጽሐፍ ለጻፈ ላጻፈ፣ ላነበበ ለተረጎመም ቃሎቹንም ለሰማ የሰማይቱን የመርቆሪዎስን መታሰቢያም ላደረገ እግዚአብሔር በመንግሥተ ሰማያት ለዘላለሙ በአንድነት ይማረን። ለዘላለሙ አሜን ይሁን ይደረግልን። የሰማያዊቱ የቅዱስ መርቆሪዎስ ረድኤትና በረከት በሀገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናቸው ብዛት የተነሳ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 ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አገራችንን ኢትዮጵያን ሕዝበ ክርስቲያንን ሁሉ በቸርነቱ ይጠብቀን። ለዘላለሙ አሜን። አቡነ ዘበሰማያት